በሳምንቱ በምስራቅ አብያተ ክርስቲያናት ከተከሰቱ ክስተቶች መካከል አበይት ያላቸውን ይዘንላችሁ ቀርበናል። አብራችሁን ቆዩ። ብፁ ካርዲናል ሉችያን ሙሬሽን የቀብር ስነ ስርዓት ተፈጸመ። የሮማንያ ግሪክ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ የነበሩት ብፁ ካርዲናል ሉቺያን ሙሬሽን የቀብር ስነ ስርዓት መስከረም 19 ቀን 2018 ዓ ም ተፈጽሟል። የሮማንያ ግሪክ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ የነበሩት ብፁ ካርዲናል ሉቺያን ሙሬሽን ባሳለፍነው ሳምንት በተወለዱ በ94 ዓመታቸው ከዚህ ዓለም ድካም አርፈዋል። የብፁዕነታቸው ሥርዓተ ቀብር መስከረም 19 ቀን 2018 ዓ ም በብላጅ በሚገኘው ቅዱስ ስላሴ ካቴድራል ተፈጽሟል። በብፁዕነታቸው የቀብር ስነ ስርዓት ላይ የቤተ ክርስቲያኗ ሐዋርያዊ አስተዳደር የምስራቅ አብያተ ክርስቲያናት ጽህፈት ቤት ኃላፊና የሮማንያ ፕሬዝዳንት የተገኙ ሲሆን የግሪክ ካቶሊካውያን ለሀገሪቱ ታሪክ ያደረጉትን ጉልህ አስተዋጽኦ አወድሰዋል። እንደ አውሮፓውያን አቆጣጠር በ2012 በቤኔዲክቶስ 16ተኛ የተመረጡት የመጀመሪያው የሮማንያ ግሪክ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሉቺያ ሙልሼን ቤተ ክርስቲያኗ በኮሚኒስት አገዛዝ ወቅት ለደረሰባት በደል የመ መጨረሻው እማኝ የነበሩ መሆኑ ተገልጿል። 1700ኛ ዓመት የኒቅያ ጉባኤ ዓለም አቀፍ ሲምፖዚየም በኢራቅ አንካዋ ተደረገ። 1700ኛ ዓመት የኒቅያ ጉባኤ ዓለም አቀፍ ሲምፖዚየም ከመስከረም 17 እስከ 19 ቀን 2018 ዓ.ም በኢራቅ አንካዋ ተደርጓል። በዚህ ዓለም አቀፍ ሲምፖዚየም ላይ የአሶራውያን ጳጳሳት፣ ከዓለም ዙሪያ የተወጣጡ በርካታ ካህናትና ባለሙያዎች ተሳታፊ የሆኑ ሲሆን የከላውዲያን ፓትርያርክ ብፁዕ ካርዲናል ሳኮ በተገኙበት ተካሂዷል። እሁድ ዕለት በነበረው መርሃ ግብር የምስራ የአሶር ቤተ ክርስቲያን ፓትሪያርክ ማር አዋ በአሶርያን የማር ዮሐና ቤተ ክርስቲያን ከሲምፖዚየሙ ተሳታፊዎች ጋር በመሆን መስዋዕት ቅዳሴ ያደርገዋል። በዝግጅቱ ላይ የክርስቲያን አንድነትን ለማስፋፋት የዶሚኒካን አባል የሆነው ወንድም ሀያ ሲንቴ በዝግጅቱ ላይ የተሳተፈ ሲሆን ይህ መሆኑ አንድነትን ለማጠናከር ወሳኝ እርምጃ መሆኑ ተገልጿል።